አባ እንደሱ ትበል። ሁላችንም አጥፍተን ነበር። እኔ የግዞ ማንድ ማጅበቃ ነበር የደበቀች አንተ ልጅ በጣም ነው ሰው ከዚህ በላይ ራሱ። የነሱ ደግሞ ሞት የሚወቀስ ቢሆን እኔ ቤተሰቦችን እድሜ ልክ ረግማቸውና ወቅሳቸው ነበረ። አልገባኝም። ሞት አይ የለም አድርገው ወይ ማን ምንድን ነው? ለምንድን ነው የማትነግረኝ? ስንቴ ነገረህ ቅዱስ ነኝ ያልኩህ እኮ ያው ስሜ መኖር ያልቻልኩህ ቅዱስ፣ ለምን እንደዛ እንደዚህ፣ ሰክረህማ አልነግረኸውም። ይኸውልህ ነገ በዚህ ስልክ ደውልልህ በምደውልልህ ለኩሴ ላይ እንድትመጣ በፍጹም አይደለም፣ ግን አንድ ነገር ለለምንክ ምን ነጋ ስልክ አገኘህና ከዛ በኋላ የፈለግከውን ትወስናለህ። የኪራ አባት በሀዘን የተጎዳውን ልጃቸውን አደራ ልጆቼ ኪራ ለእናንተ ሰጥቻለው እያሉ ነው። በተለይ ክብሩም ደግሞ ከጎኑ እንዲሆንና እንዲያጽናናው ቃል አስገብቶታል። አባዬ ችግር የለውም አታስብ፣ እንዳስጨነቁህ ይገባኛል እያለው ነው። ኪራ ግን ቃሉን መፈጸም አልቻለም። ወደ ሱቅ በመሄድና መድኃኒት በመግዛት ራሱን ለማጥፋት እያሰበ ነበረ። መሀል አስፓልት ላይም በመቆም ሹፌሩን እባክህ ግጨኝ እኔ መኖር አልፈልግም እያለው ነበረ። ሹፌሩም መንገዱን በመሰረዝ ወደ መጠጥ ቤትም ወስዶታል። በስካርም ቢሆን ግን የሆነውና የተጎዳበትን ምክንያት በሹፌሩም ሲነግረው ነበረ። ሹፌሩም እንደዚሁ ቤተሰቡ በሕይወት እንደሌሉ እያጫወተው ነበር። ለማንኛውም ግን ስልክ ደውልልኝና ነገ እናወራለን በማለት ተሰነባብቶታል። ኪራ ምናልባትም ለልቅሶ ይሆናል የምደውልልህ ሲለው ነበረ። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ፣ በያላችሁበት ባለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበል እያልኩኝ ዛሬም በጽናት ድራማ በክፍል 68 ተከስተናል። ምን አዲስ ነገር አለ? አብረን እናያለን። ቤተሰቡ ሀዘን ላይ ነው። እንግዲህ የቀረኝ ብቸኛ ማስታወሻ አንድ ኪራ ነው፣ አደራ ልጆቼ በማለት የአደራ ቃላቸውን እያስተላለፉ ነው። ራም ችግር የለውም አባ፣ እንዳስጨነቅኩህ አውቃለሁ በማለት ይመልስላቸዋል። አባትም ይህንን ነገር አላመኑም። ምን አልከኝ? አባት ነህ ያልከኝ በዚህ ልክ ትጠራኛለህ ብዬ አላሰብኩም ነበር አሉ። ምክንያቱም ፊቱን ዙሮባቸው ስለሰነበትና ስላኮረፋቸው ይህን ማለታቸው ለሳቸው በጣም ትልቅ ነገር ነው። አባትም ልጄ፣ ይቅርታ፣ በጣም ጥፋተኛ ነኝ፣ ሁላችንም አጥፍተናል። ማየም ቢሆን እኔ ከሰማው እንደማልረጋጋ ታውቃለች ለዛ ነው ይደብቃችሁኝ አለ ታዲያ እወድሃለው በማለትም ያቅፈዋል ልጁን ታዲያ የእነ ኪራ ቤተሰብ በዚህ አይነት ሁኔታ ስላዩዋቸው በጣም ተደስተዋል ሁላቸውም የራሳቸውን ስሜት እየገለጹ ነው አባትም የልጄን ህይወት አበላሽወት ብዬ ሰግቼ ነበር አሉ በፍጹም እንደዛ መሆን የለበትም እናቴን እያሰብኩኝ ህይወት ይቀጥላል አለ ኪራ አባትም ለኛ ስትል ነው ጽናት እንደዚህ የሆነችው። አደራ እንዳታስከፋት፣ እንዳታስቀይማት በሀዘንም በደስታም መቼም ቢሆን እንዳትለያዩ በማለት እጅና እጃቸውን ተያይዘው ቃል እንዲገቡም አደረጓቸው። ጽናትም ለመራዊት በጋሽና በኪራ መካከል እንዲህ አይነት ክፍተት አለመፈጠሩ በጣም ደስ ብሎኛል አለቻት። መራዊትም በሰርግሽ ቀን ይህ ነገር መፈጠሩ አልከፋሽም ወይ? አለቻት። የሆነው በፈጣሪ ፍቃድ ነው ምን ማድረግ ይቻላል? አለች ጽናት ሰናይት እና ክብሮም ሳሎን ተቀምጠዋል። ክብሮም ከእሷ ጋር ለመጫወት እየፈለገ ነበረ። ሰናይት ግን ከስልኳ ጋር ናች፣ በምታየው ቪዲዮ እየሳቀች ነው። ለብቻ መሳቅ በህግ የተከለከለ ነው አለ ክብሮም። ምን ነው ችግር አለ አለችው። ሰኔ ነው አይደል ስምሽ? አዎ ለምን ጠየከኝ አለች። ተመልሳም ከስልኳ ጋር ሆነች። ታዲያ ተናዶባት ስለነበረ እሱም ብቻውን መሳቁን ተያይዞታል። ለምንድን ነው ምስቀው? እያለችው ነው ክብሮምም የመልስ ምት እንደሆነ ነገራት። ናይት ከክብሮም ጋራ መግባባት እንዳልቻሉ ለመራዊትና ለጽናት እየነገረቻቸው ነበረ። ናይትና ክብሮም ልክ እንደ ኪራና እንደ ጽናት መግባባት አይችሉም። ምናልባትም ይህ ጭቅጭቃቸው የፍቅር ይሆን አይታወቅም። ብቻ ግን አንዳንድ ነገሮች ሲጠይቃት በቅንነት ለመመለስም ፈቃደኛ አይደለችም። ከክብሮም ጋራ ብቻዋን ትተዋት እንደቆዩ እየወቀሰቻቸው ነው። ለምንድነው እናንተ ግን ከሳሎን ትታችሁኝ የጠፋችሁት? ደግሞ ቶሎ ነው የምትናደጁ እንዳላትና በዚህ ንግግሩም እንደ ተበሳጨች እየነገረቻቸው ነበረ። ልጁ እኮ በሳይኮሎጂ ነው የተማረው አለች። መራዊትም ድሮም የተማረ ሰው ጤነኛ አይደለም በማለት በቁጣ ተናግራ ትታቸው ትወጣለች። ታዲያ ሰናይት እንዳኮረፈቸው ለክብሮም ነግረውታል። አምጫትና ለማንኛውም እናወራለን። እናትም እሺ፣ እዚህ እንድትመጣ አደርግና ይቅርታ ትጠይቃለህ አለችው። በዛውም ታወራታለህ። እሺ ይቅርታውን ተይውና በቃ አወራታለሁ ያለውን ነገር ለማንኛውም አሁን ገብቼ ማረፍ አለብኝ በማለት ተነስቶ ይሄዳል። ጽናትም ደውላላት ወደ ሆኑ ትመጣለች። ታዲያ ጽናት የሰራችው ምግብ ነው። እሷ እንደሰራችው አድርጋ ለክብሮም እየነገረችው ነበረ። ምን ቅመም አደረግሽበት አላት። ከቅመሞች ሁሉ ወጥ ውስጥ የማይገባ ቅመም ኮሰረት በማለት መለሰችለት። ታዲያ በዚህ በጣም ነበረ ከት ብሎ የሳቀባት። ጽናትም ኮሰረት እንዳለችው ስለነገረቻት እንዴት ምነካሽ ኮሰረት ያለሽ እንዴ በማለት መልሳላት ነበር። ታዲያ የለበሰችው የጽናት ቢጃማ ደረጃ ላይ በምትሄድበት ሰዓት ጠልፎ ጥሏታል። ታዲያ ከወደቀችበት ካነሷት በኋላ ስትነቃ ግን ኮሰረት እያለች ነበረ። ጽናትም አረየ ቃዥች ነው ኮሰረት እኮ ነው የምትለው አለች። እጅም እግሬም ደና ነው በማለት አካሏን እየዳበሰችና ደና መሆኗን እያረጋገጠች ነበር ለመነሳት ስታስብም እግሯ ተሰብሯል። እያነከሰች ነው። ወደ ቤቷም ልትሄድ ተነሳች። እንደዚህ ብለሽ እንዴት ነው ምትሄጂው? ከኛ ቤት ማረፍ አለብሽ በማለት እንድታርፍ ታደርጋታለች ጽናት። ክብሮም፣ ልብሴን ልቀይር ነበር፣ ድንገት ስትነቃ ትደነግጣለች በማለት ሰናይትን ሊሸፍናት ብርድ ልብሱን እያነሳ ሳለ ከእንቅልፏ ትነቃለች። ድንገት ስታዩም፣ ምን እያደረክ ነው በማለት ትጮህበታለች። ልብሴን ልቀይር ነበር፣ ድንገት ስታይኝ እንዳትደነግጭ በማሰብ ነው አላት። ታዲያ ከላይ ላይ ተጥደ ነው እንዴ እንዳትደነግጭ የምትለኝ በማለት ከተኛችበት እያነከሰች ተነሳች። ክብሮምም አሁን ሰናይት ማለቱን ትቶ ክብሮም ማለቱን ቀጥሎበታል። ወይ ምን አይነት ቀልቃላ ልጅ ናት እያለ ነበር። ታዲያ እታች ሳሎን በተቀመጠችበት ክብሮም ሲመጣ እባክሽን ናሆሚ የትን ያለው እቤት ያድርሰኝ አለች መራዊትን። ለምን አሁን መቆየት አለብሽ እግርሽን ተሰብረሻል እንዴ አላት ክብሮም። እግዚአብሔር ይመስገን መራመድ ይችላል አለችው። የጮሽበትን ጉሮሮሽንም ታሹ በማለት አሁንም ሙድ እያያዘባት ነበረ። ሰናይትም በጣም ተናደደች። እርስ በርሳቸው መሳሳቁን ተያይዘውታል። መረዊት እሷም እሄዳለሁ ብላ ተነሳች። እናትም ክብሮ ምን እንዲያደርሳት ጠየቀችው። እሺ እንደውም ብዛው የሚሄድበታለኝ አብረን እንሄዳለን አላት። ከእሱ ጋርማ አልሄድም አላደርገውም አለች። ኪራ ከቤተሰቡ ተለይቶ ወደ ውጭ ወጥቷል። ከአባቱም ስልክ ተደውሎለታል። ደህና እንደሆነም እየጠየቁት ነው። ደህና ነኝ አባ፣ ለእኔ አታስብ ብሎት ስልኩን ዘግቶታል። ነገር ግን ራሱን ለማጥፋት መድኃኒት ገዝቶ ነበረ። እናንተ ትናንትና ድካሜን አሳያችሁኝ፣ ዛሬ ጠንካራ ነህ ብትሉኝ የማምናችሁ ይመስላችኋል። በማስመሰል አይደለም እንዴ የኖራችሁት? እኔም እሱን ህይወት እኖረዋለሁ፣ ሁሉንም አሳያችኋለሁ እያለ እየፎከረ ነበር። ቅዱስ ይባላል። ቤተሰቦቹን በሞት ያጣ ብቸኛ ነው። ቤተሰቦቼ ናፈቁኝ፣ አሁንስ ራሴን በህይወት ማግኘት ሰለቸኝ። እንደዛ የምጨቃጨቃትና የምጣላት እህቴ እንኳን ናፍቃኛለች። ጌታ ሆይ እስከ መቼ ነው ከቤተሰቦቼ ወስደህ የምትጨምረኝ? እያለ በምሬት እየተናገረ ነው። ታዲያ መኪናውን አቁሞ እንደዚህ ሲያወራ ከቆየ በኋላ እስኪ ቤቴ ሊሄድና ያንን ቡና ልጠጣው በማለት መንገድ ጀምሯል። መሞት የፈለገው ኪራም ከመኪናው ስር ይቆምበታል። እባክህን ዞር በልልኝ አንተ! ጆሮ የለም እንዴ አትሰማም እንዴ? ቢለውም ኪራ ግን ግደለኝ፣ መኖር አልፈልግም እያለው ነው። እንግዲህ ሁለታቸውም በምሬት ዓለም የሚገናኙ ሰዎች ተገናኝተዋል። ታዲያ ከመኪናው በመውረድ ቀርቦ ሊያናግረው ወደደ። ኪራም እኔ ሞትኩት እናቴን ሳጣ ነው፣ ይኸው ይህን መድኃኒት ታየዋለህ በማለት ከኪሱ አውጥቶ መድኃኒቱን ያሳየዋል። ቅዱስም ይህንን መድኃኒት ባየ ጊዜ በጣም ነበር የተደናገጠው። ቢያንስ አሸኛኘት እንዳደርግልህ እየጠጣን ቢሆን ይሻላል በማለት ጉዞውን ሰርዞ ወደ መጠጥ ቤትም ያመራል። ክብሮም ሰናይትን ለመሸኘት ወደ ቤቱ አመርቷል። ለምንድን ነው የምትናደጅው እያላት ነው። ውጣልኝ፣ ምንድን ነው የምትለው አለችው ሰናይትም። ክብሮምም የኮሰረቱ ወጥ ሳልበላ አልወጣም በማለት ማሾፉን ተያያዘው። በዚህ የተናደደችው ሰናይትም ሻይ በዳቦ ይቀርብልሃል አለችው። ታዳዲያ ልታቀርብ ስትነሳ ድጋሜ ፊቷ ያለው ጠረጴዛ ኮርኩሟታል። መኩ ብላ ስም አውጥታ ታለች። መኩ ጉዳ አደረገኝ። እኔ ክብሮም ነው እንጂ የምን መኩ ነው ስለሽልሽ በማለትም እንዲያሽላት ቢጠይቃትም ሰናየት ግን ፍቃደኛ አልሆነችም። አሁንም ደጋግማ መኩ መኩሬ እያለች መጣራቷን ቀጥላብታለች። እኔ ክብሮም ነው አንተ ደግሞ ምን ክብሮም ደባልቄ ነህ እንጂ በማለት መለሰችለት። ታዲያ ለመሪዎቹ በመደወል ክብሮም ምግብ ስሪ እንዳላትና እንዳበሳጫትም እየነገረቻት ነበረ። ደውለህ ውጣ በይ ባክሽ እያለቻት ነው። ይህንን ለናሆሚ እየነገረችው ለምን ያደርጋታል ሲል ነበር። ክብሮም ና ሰናይትም ጭቅጭቃቸውን ቀጥለዋል። እንግዲህ በልተሃል፣ ከዚህ በላይ ምን አለህ ውጣ እያለችው ነው። የገብስ ዳቦሽን በጎመዘዘ ሻይ ስለሰጠሽ ነው በላህ የምትይኝ እያላት ነው ወዲያ ከቤቷ እንዲወጣላት ደጋግማ መጨቃጨቋን ቀጥላብታለች። እስኪ ኪችኑ የት ነው ኪችኑ? ሌው በማለት ወደ ኩሽና ሄዷል። እባካንተ ሰውዬ ሲነግሩ ስማ፣ ቤቴ ለቀውጣ እያለች በጩኸት እየነገረችው ነበር። መጠጥ ቤት ያመሩት ቅዱስና ኪራም ወሬያቸውን ቀጥለዋል። ኪራ በስካር ውስጥም ቢሆን ያለውን እውነታውንና ስሜቱን እያጋራው ነበረ። ሶስት አመት ሙሉ ምንም እንዳልተፈጠረ የእናቴን ሕመም ደበቁኝ እያለ እየነገረው ነው። ታዲያ ብቸኛ ልጅነህ እንዴ? በማለት ጥያቄውን አስከትሏል። ነበርኩ ምን ዋጋ አለው ደግሞ አንተ ማነህ? ሁሉንም እንድነግርህ የምታስገድደኝ ማነህ? ከየት ነው የመጣኸው? እያለ እየጠየቀው ነው። ቅዱስም አንዳንድ ጊዜ ከምናውቃቸው ሰዎች ይልቅ ለማናውቃቸው ሰዎች የከበደንንና ሚስጥራችን ብናጋራ ይቀለናል። ምክንያቱም የሚያውቀን ሰው ይገመግመናል፣ ይገምተናል አለው። ቅዱስም በጣም ራስ ወዳድ ነህ አለ። ምክንያቱም በዙሪያ የከበቡ ሰዎች እያሉ እራስ ግን ለማጥፋት መወሰንህ ይህ ራስ ወዳድነት ነው። ኪራም ታዲያ የእነሱ አስመሳይነትስ? ቅዱስም ሙት ወቃሻትሁን። ሙት የሚወቀስ ቢሆን እኔም እድሜ ልክህን ቤተሰቦችን እየረገምኳቸው እኖር ነበረ። ምን ነው ሙተውብኝ ነው እንዴ አለ። ኪራም አይ አድርገውብኝ ነው ሲል በሹፈት መልሶለታል። ኪራም አንተ ማነህ ምንድነው? በማለት ጥያቄውን አስከትሎ ነበር። ቅዱስ እባላለሁ ስሜን መኖር ያልቻልኩ ምንድነው? የሆንከው ለምን በግልጽ አትነግረኝም? አለው። እንደዚህ ሰክረህማ ልነግርህ አልችልም። ይህን ስልክ ያዝና ነገ ደውልልኝ እያለው ነበር ም የሚደውል ላይ ከልቅሶ እንድትደርስ ነው ይልቅ አሁን ራይድ ጥራልኝ እያለው ነበረ በታክሲ እንሄዳለን ትቀልላለህ እንዴ በታክሲ እረ ራይድ ጥራልኝ እያለው ሳለ የዛሬው ጽናት ድራማ በዚህ ተጠናቋል በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለዛሬ የነበረኝ ይህን ይመስላል መልካም ጊዜ ለቻናሉ አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ ሆኖ አመሰግናለሁ